ከዲፕሎማ ተነስቶ ናሳ እስከ መግባት የደረሰ ውቁና ታላቁ ሳይንቲስት ምትሀት የሚመስል ቴክኖሎጂን እንደ ውሃ የጠጣ በምድር ዙራ የምርመሰመሱ ሳተላይቶችን ስፈልግ የሚዘጋ ስፈልግ የሚከፍት አጋዥ ሳያስፈልገው ብቻውን በችሎታው አሜሪካን መጣል የሚችል የሀገራችን አያላን አገሮች የሚፈልጉት አሜሪካ እንዳይኗ ብሌን የምጠብቆ ይህ ሰው እስራኤላዊ ወይም ቻይናዊ አይምስላችሁ። የኛው የኢትዮጵያ ልጅ ነው። ለመሆኑ ኢትዮጵያ ውስጥ አሜሪካን መጣል የሚችል ሰዎችን ሊቃለ እንዴ እንደምትሉ እርግጠኛ ነኝ። እንግዲያውስ ይህ ምትሃተኛ የሚመስል የኢትዮጵያ ልጅ ማን ነው የሚለውን ለማወቅ እስከ ቪዲዮ መጨረሻ አብራችሁ ቆዩ። ሰላም፣ እንዴት ናችሁ ቤተሰቦቼ? ይህ ቲኤችቲዩብ የተሰኘው ቻናላችን ነው። በዚህ ቻናላችን ላይ አስገራሚና አስተማሪ የሆኑ ታሪኮችን ታገኛላችሁ። ቻናላችንን ሰብስክራይብ በማድረግ እንደውም የደውል ምልክቷን በማብራት ቪዲዮውን ላይክ በማድረግ አብረን እንቀጥል። የዛሬው ባለታሪካችን እውቁና ታላቁ ዶክተር ኢንጂነር ሳይንቲስት ቅጣው እጅጉ

በቀጸል ስሙ ኢንጂነር ሻጊጥ ነው። ኢንጂነር ቅጣው እጅጉ በ1948 ከአባቱ እጅጉ ኃይሌና ከእናቱ አስካሌ በላይን በቦንጋ ተወለደ። የመጀመሪያ ደረጃ ትምህርቱን በቦንጋ ከዚያም የሁለተኛ ደረጃ ትምህርቱን በጂማ ከተማ ማዚያ 7 እየተባለ የሚጠራ ትምህርት ቤት ተከታትሏል። ይህ በቀጸል ስሙ ኢንጂነር ሻጊጥ የሚባል ሰው ገና በልጅነቱ ነበር የተለያዩ ማሽኖችን የመፍታትና የመገጣጠም ፍቅር ያደረበት። ኢትዮጵያ ውስጥ ቦንጋ ከተማ ከቀሩት ጣሊያኖች ወገኖች የኤሌክትሪክ ሱቅ ጀምሮ የሁለተኛ ደረጃ ትምህርቱን እንዳጠናቀቀ በወቅቱ በሩሲያውያን የሚተዳድረው ባህርዳር ፖሊቴክኒክ ኮሌጅ በመካኒካል ኢንጂነሪንግ ዘርፍ የእርሻ ቴክኖሎጂ አጠና። ከባህር ዳር ፖሊቴክኒክ ተቋም በማዕረግ የተመረቀም ሲሆን ውጤቱ በተቋሙ ታሪክ ሁለተኛ ከፍተኛ ውጤት ነው። በኋላ ደግሞ በኢትዮጵያ አውቶሞቲቭ ሰርቪስ እና ሴልስ ኩባንያ የቴክኒካል ዋና አማካሪ ማናጀር በመሆን ሁለት ዓመታትን ሰርቷል። በ1964 ዓ.ም በጃፓን ባገኘው የነጻ ትምህርት እድል ወደ ጃፓን አመራ። በጃፓን ሂሮሺማ ዩኒቨርሲቲ ኢንዱስትሪ እና አውቶሞቲቭ ኢንጂነሪንግ አጠና። በአሳካ ዩኒቨርሲቲ የጃፓኖችን ቴክኖሎጂ ምስጢር ለመረዳት ሲል ጃፓንኛ ቋንቋን ለመማር አላቅማማም። ከጃፓን ወደ አሜሪካ ሲያመራ በጠፈር ምርምር የመሳተፍ ሕልሙን እውን ለማድረግ በማቋመጥ ነበር። አሜሪካ ከጃፓን የመጣውን ባለብሩህ አእምሮ የቴክኖሎጂ ሰው እጁን ስማ ተቀበለችው። ወደ አሜሪካ ከገባ ጊዜ ጀምሮ በተለያዩ ኤሮስፔስ ኩባንያዎች ሲሰራ ቆይቶ በ1969 ዓመተ ምሕረት በአሜሪካ የጠፈር ምርምር ማዕከል ናሳ ተቀጠረ። በናሳ ቆይታው የመንኩራኩር ሲስተም ዲዛይን ኢንጂ ኢንጂነር በመሆን መንኩራኩሮችን ዲዛይን ማድረግ፣ መስራት፣ መገጣጠም እና ማምጠቅ ተግባሩ ሆነ። በዚህ ወቅት ዝናው እየናኘ አውሮፓ ደረሰ። ለአውሮፓ ስፔስ ኤጀንሲም በርካታ ተግባራትን አከናውኗል። በስፔስ ሲስተም ክፍል የበረራ ዲያናሚክስ ሲሙሌተር እና ኔክስት ጄኔሬሽን ተብሎ የሚጠራው ግሎባል